በሁለት ፐርሰንት ቅድሚያ ክፍያ እስከ 30 ፐርሰንት በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማኅበረሰብን እንገነባለን። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በናይጄሪያ በደረሰ የጎርፍ አደጋም ከ120 በላይ ሰዎች መሞታቸው ተነገረ። በማዕከላዊ ናይጄሪያ ለበርካታ ሰዓታት ዛሬ የጣለ ዝናብ ባስከተለው ጎርፍ ቁጥራቸው በውል ያልታወቀ ሰዎች መጥፋታቸውና በርካታ ቤቶች መወሰዳቸው ይነገራል። ከሦስት ዓመት በፊት በተመሳሳይ በናይጄሪያ በደረሰ ከባድ የጎርፍ አደጋ ከ600 የሚልቁ ሰዎች መሞታቸውና ከ1 ሚሊዮን በላይ መፈናቀላቸው ይታወሳል። የላይቤሪያ ፕሬዝዳንት ጆሴፍ ቦካይን የያዘ አውሮፕላን ከአደጋ ለጥቂት መትረፉ ተነገረ። ፕሬዝዳንቱን የጫነ የግል አውሮፕላን ትላንት ምሽት ለማረፍ ሲሞክር አንደኛው ጎማ በመፈንዳቱ በባዶ መሬት ለመንካት መገደዱን ዘገቦች አመልክተዋል። ሆኖም በመንገደኞች ላይ ምንም ጉዳት ሳይደርስ ተርፈዋል። በአውሮፕላን ጣቢያው በተፈጠረ ድንጋጤና ግርግር ሳቢያ ምሽቱን የነበሩ በረራዎች በሙሉ መሰረዛቸው ታውቋል። ፕሬዝዳንት ጆሴፍ ቦካይ ከናይጄሪያም የሥራ ጉብኝት ሲመለሱ ነበር አደጋው የገጠማቸው ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ የሚኖሩ ከ500 ሺህ የሚልቁ ስደተኞችን ሕጋዊነት እንዲያነሳ የሀገሪቱ ከፍተኛ ፍርድ ቤት ወሰነ። እናም ከኩባም፣ ከሄይቲ፣ ከኒካራጓና ቬንዙዌላ ሸሽተው አሜሪካ ይኖሩ የነበሩ 530 ሺህ ገደማ ስደተኞች ወደ ሀገራቸው የመመለስ አደጋም ተጋርጦባቸዋል። ያም ሆኖ ስደተኞቹ በአሜሪካም የመኖሪያና የሥራ ፈቃድ ያገኙበት በቀድሞ መሪ ጆ ባይደን ዘመን የተዘረጋው የስደተኞች ፕሮግራም እንዲቀጥል ፍርድ ቤቱ ወስኗል። የኢኮኖሚ ስደተኞች በአሜሪካም ለሁለት ዓመታት የመኖሪያና የሥራ ፈቃድ እንዲያገኙ የሚያስችል ህጋዊ ፕሮግራም ነው። በፍርድ ቤቱ ውሳኔ ደስታቸውን የገለጹ የዋይት ሃውስ ኃላፊዎች ወራሪዎች ያሏቸውን 500000 ስደተኞች ከሀገር ለማስወጣት ወሳኝ ዕድል ወይም አጋጣሚ አገኘን እያሉ ናቸው። አሜሪካም ያቀረበችውን አዲስ የተኩስ አቁም ሐሳብ ሐማስ አልቀበልም አለ። አዲሱ የዋሽንግተን ዕቅድ የ60 ቀናት ተኩስ አቁም የሚጠይቅ ሲሆን ሐማስ 28 የእስራኤል ታጋቾችን ሲለቅ እስራኤል በበኩሏም ከአንድ ሺህ በላይ ፍልስጤማውያን እስረኞችን ትፈታለች። እንዲሁም ሐማስ ሰነዱን እንደፈረመ ወዲያው ሰብአዊ እርዳታ ወደ ጋዛ እንደሚገባ ተመልክቷል። ዕቅዱ በአሜሪካ ፕሬዝዳንት ዶናልድ ትራምፕ በአደራዳሪዎቹ በግብፅና ኳታር ዋስትና ተገብቶለታል። ይህንኑ አዲሱን የተኩስ አቁም ዕቅድ የእስራኤል መንግሥት ሲቀበል፣ ሐማስ ግን ጦርነት ማቆምን ጨምሮ ዋነኛ ጥያቄዎቻችንን ያላካተተ በመሆኑ አልቀበልም ሲል መልሷል። በሐማስ ያልቀበልም ምላሽ ላይ ከእስራኤል መንግሥት እስካሁን የተሰጠ መግለጫ የለም። እስራኤል ከጋዛ ጠቅልላ ከወጣችና ጦርነቱ ከቆመ በእጁ ላይ ያሉ ታጋቾችንና ምርኮኞችን እንደሚለቅ ከዚህ ቀደም መግለጹ ይታወቃል። ሐማስ በእስራኤል ሐማስ ግጭት በጋዛ ሰርጥ ባለፉት ሁለት ወራት ብቻ 6 ሺህ ሰዎች መገደላቸውን ሐማስ ሲገልጽ የመንግስታቱ ድርጅት በበኩሉ 600 ሺህ ገደማ መፈናቀላቸውን ይፋ አድርጓል። ይህ በእንዲህ እንዳለም ጀርመን ለእስራኤል አዲስ የጦር መሳሪያ ለማቅረብ የጋዛ ሁኔታም ይወስነዋል ብላለች። የጀርመን ውጭ ጉዳይ ሚኒስትር ሀገራቸው በቀጣይ ለእስራኤል ጦር መሳሪያ ትልክ አትልክ እንደሆነ ውሳኔ እንደሚሰጥ ገልጸዋል። ውሳኔው ደግሞ በጋዛ ሁኔታ ላይ ተመስርቶ የሚካሄድ ይሆናል። የእስራኤል የጋዛ ዘመቻም ከዓለም አቀፍ ሕጎች ጋር ይጋጭ እንደሆነ ማጣራት ያስፈልጋል። እስራኤል በእርግጥ ሐማስ እና ሁቲን ጨምሮ ከሚቃጣባት አደጋ ራሷን የመከላከል መብት እንዳላት ምንም ጥያቄ የለውም። እኛም ከጎኗም የመቆም ኃላፊነት አለብን ራሷን የመከላከል መብት አላት ሲባል ደግሞ የእስራኤል መንግስት እንደፈለገው ይሁን ማለት አይደለም ብለዋል። ውጭ ጉዳይ ሚኒስትሩ በተለይ የተፈጠረው የሰብአዊ ቀውስ ከፍተኛ ደረጃ መድረሱ ጀርመንን በጣም እንደሚያሳስባት ነው የገለጹት። ኢራን ከአሜሪካ ጋር የኒውክለር ስምምነት እንድትደርስ ሳውዲ አረቢያ አሳሰበች። ባለፈው ወር ወደ ቴሄራን ተጉዘው የነበሩት የሳውዲ መከላከያ ሚኒስትር ለኢራን ባለሥልጣናት ሁለት ምርጫ እንደሰጡ ይነገራል። የፕሬዝዳንት ትራምፕን የኒኩሌር ድርድር ሐሳብ መቀበል፣ አለዚያም የእስራኤልን የአየር ድብደባም መጋፈጥ። የሳውዲውን ንጉሥ መልእክት ይዘው ቴሄራን የተጓዙት መከላከያ ሚኒስትሩ ልዑል ካሊድ ትራምፕ የድርድር ትዕግስታቸው ከማለቁ በፊት ሐሳባቸውን እንዲቀበሉ ለኢራን ፕሬዝዳንትና ለባለሥልጣኖቻቸው ነግረዋቸዋል ነው የተባለው። የትራምፕ ተደራዳሪ ቡድን ከኢራን ጋር በፍጥነት ከኒኩሌር ስምምነት መድረስ እንደሚፈልግ በመጀመሪያው የትራምፕ ሥልጣን ዘመን በአሜሪካም የሳውዲ አምባሳደር የነበሩት ሚኒስትሩ ድርድሩ ካልተሳካ ወይም ውድቅ ከሆነ እስራኤል በኢራን ላይ ጥቃት ልትፈጽም እንደምትችል አመልክተዋል። ጦርነት ከተጀመረ ደግሞ በአጠቃላይ በግጭት እየታመሰ ላለው መካከለኛው ምስራቅ ተጨማሪ መከራም ያመጣል ሲሉ አስጠንቅቀዋል። በመጨረሻም ቱርክ ወደ ሀገሯ የሚጓዙ መንገደኞች የአውሮፕላን መቀመጫ ቀበቶ ምልክት ከመጥፋቱ በፊት ከተነሱ ቅጣት እንደሚጠብቃቸው አስጠነቀቀች። የቱርክ ሲቪል አቪዬሽን ባለሥልጣን ትዕዛዙን ያስተላለፈው ከተሳፋሪዎች ቅሬታ ከደረሰው በኋላ መሆኑ ታውቋል። ሕጉ በዚህ ወር መጀመሪያ ላይ ተግባራዊ ሆኗል ነው የተባለው። ሕጉን የተላለፈ ቅጣቱ ምን እንደሆነ በግልጽ ባይቀመጥም፣ ሰባ ዶላር ገደማ ሊሆን እንደሚችል የቱርክ መገናኛ ብዙሃን ዘግበዋል። ቤት፣ ልብ ያረፈበት፣ ከቤተሰብ ጋር በፍቅር የሚኖሩበት ስፍራ፣ ለትውልድ የሚተላለፍ ቋሚ ንብረት። ሶስተኛ የጊፍት ሪልስቴት የሽያጭ ኤክስፖ ገረሰ ከግንቦት 19 እስከ 23 የሚቆይ ታላቅ የሽያጭ ኤክስፖ በአራተኛው መንደራችን በለጋህር አዘጋጅተን እንጠብቆታለን። ክሪጦ አፓርትመንቶችንና የንግድ ሱቆችን ለሽያጭ ይቀርባሉ። በ2% ቅድሚያ ክፍያ እስከ 30% በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ይፍት ሪል ስቴት ማኅበረሰብን እንገነባለን።